አንድ ነገር ልናገርና እኔ ሞት አደርጋለሁ የሚገባም አስተያየት የሚሰጥም ሰው ካለ አስወጡና አስገቡት እና እኔ ምን ሰላም ሰላም ቤተሰብ እንዲናቸው ደህና ናቸው ወይ እኔ ጋር ሁሉ ሰላም ነው አልሐምዱሊላ እና የስደት እህቶቻችን እባካችሁ እራሳችሁን ጠብቁ ራሳችሁን ጠብቁ። ደግሞ እኔ አንድ ነገር ልናገራችሁ ሁለቱን ልጆች ስም ጠርታችሁ እንደዚህ ነው፣ በነሱ ምክንያት ነው፣ በነሱ ምክንያት ነው አትበሉ፣ እባካችሁ አትበሉ። ልጆቹ ደጋግመው ደጋግመው በእኛ ምክንያት ምንም እንዳትሆኑ እኛ ምንም አንሆንም በሀገራችን ነው ያለ ነው ምንም የሚመጣ ነገር የለም ብለው እየነገሯችሁ ነው። ከትላንት ወደ አይታችኋል ከትላንት ወዳ ሰምታችኋል። የትላንትና ሳይሆን ከትላንት ወዳ የተሰራው ቪዲዮ ሰምታችኋል። ሀይምዬ፣ ጥንጥዬ፣ ሀይምዬ ያስረዳችሁ ነገር ያስተላለፋችሁ ምክር ሰምታችኋል። እኔ አንድ ነገር ብሩኬ አንድ ነገር ቢሆነ ቀድሜ ምደርሰው እኔ ነኝ ብላለች። እናንተ በሰው ሀገር ላይ አንድ ነገር ብትሆኑ ቀድማችሁ ምትደርሰው ያች እህት ናት። የምትሰዳደቡት እህቶቹ ናችሁ። እናንተ በሰው ሀገር ነው ያላችሁት። ተዋደዱ፣ ተፋቀሩ፣ ተጫወቱ። በኛ ምክንያት ምንም ነገር እንዳትሰሩ እንዳትሆኑ ብላ ነግራለች። ብሩኬም ከዚህ በፊት እየነገረ ነው። ስለዚህ በነሱ ምክንያት ነው አትበሉ፣ እባካችሁ ወጣችሁት አላማ እኮ አለ። እኛ እኮ የወጣን አላማ አለ እንዴ። እነሱን ነግረን ነው የወጣ ነው? እነሱን ነግርን እኮ አይደለም የወጣ ነው እኛ የወጣ ነው። አላማ እያንዳንድሽ ታውቃላችሁ። እያንዳንድሽ በሆዳችን አለ። እሱን ደግሞ ሁሉ ነገር ችለን እኛ አሁን ቪዲዮ የምናየው ከስራ ውጭ ስናርፍ ዝም ብለን ቁጭ ብለን ነው የምናየው እንጂ ስራ ካለ አላይ ምን። ሴትዮ የምጠራ ከሆነ አላይ ምን ግን ቁጭ ብዬ ስራዬን ከጨረስኩ ክላሴ ላይ ቁጭ ካልኩ ቪዲዮ ነው ያለው። ቪዲዮ የማያስደስት ከሆነ ከፍቼ ይለቀዋለሁ። በቃ ለቃለሁ። ለነሱ ይቁጠር፣ የነሱ እግደት፣ የነሱ ማደግ ነው እንጂ የምፈልገው ምንም የምፈልገው ነገር የለም። ስለዚህ ከፍቼ ይለቀቃለሁ። ግን እናንተ ለምንድነው እራሳችሁ የምትጎዱት? እንዴ ምን ሆናችሁ ነው? ነገ እኮ እኔ ማች ነው የምሄጄ እናቴን መያየው መቼ ሄጄ ነው አባቴን መያየው መቼ ሄጄ ነው ከጓደኞቼ ከጎረቤቶቼ ማች ነው መገናኛው ብላችሁ። እኔ እንደራሴ እንደዚህ ነው የማስበው፣ ማች ነው አገሬን ገብቼ ማች ነው እናቴን መያየው ነው አባቴን መያየው ብዬ ነው። እንደዚህ ነው ማስበው እንደ ራሴ ማለት ነው። እናንተም ደግሞ እንደዛ አስቡ። እነሱ የከፈቱት ዩቱብ ለስራ ነው እንደ ሊቀመጡ አይደለም። እንዴ ለስራ ነው። ምንም ቢመጣ ምንም ቢመጣ ተደስታችሁ ማየት ነው። አይ አናይም ካላችሁ የሚደስ የምትደሰቱ ነገር እስከሚመጣ ድረስ ቪዲዮን ከፍታችሁ ልቀቁ። አይ አናይም ቪዲዮም አንከፍትም ካላችሁ እስከ መጨረሻ እንዳታዩ። ተደስተው እስከሚመጡ ድረስ ግን በነሱ ላይ እሾ እያደረጋችሁ በነሱ ምክንያት እንዲሆን በእነሱ ምክንያት ሆስፒታል ነው በእነሱ ምክንያት እንደዚህ ነው አትበሉ። የራሳችሁ የወጣችሁበት አላማ አለ። ያን አላማ አሳኩት። ያን ዓላማ እናሳካ። እንዴ የወጣ ነው ስለ እነሱ የሚሰሩ ስለ ራሳቸው ነው። እኛም ለራሳችን እናስብ እንጂ ለራሳችን እናስብ እህቶቼ እባካችሁ፣ ምንም እንዳትሆኑ፣ ክፉ ነገር አይንካችሁ። ባላችሁበት ቦታ አላህ ይጠብቃችሁ፣ አላህ ከለላ ያርጋችሁ። ምንም ነገር ምንም ክፉ ነገር እንዳይደርስ እኔ እንደ ራሴ እንዴት ሆኜ እንዴት እንደምሰራ እንዴት ነው እኔ እንደው ነው ማለት ነው ሁነት ነው ዛራ ብላለች ቅድም ጊዜ፣ አንቺ የሆነ ነገር በአንቺ ኖሮች ነው እንጂ በእነሱ ምክንያት ነው ትክክልናት። እንዴት ትክክልና ዛራ ስላልፋለች፣ ይሄ ነገር በነሱ ምክንያት አይሆንም። ስለዚህ እነሱ እባካቸው አሁንም የልጆቻችን ስም እንዳጠሩ ራሳችሁን ጠብቁ፣ ባላችሁበት ቦታ አላይ ጠብቃን ሁሉም ቦታ ለሀገራችን፣ በሰላም በፍቅር እናታችን አባታችን ለማት ያብቃን። ሁላችንም አንድነት ምንም ነገር እንዳይደርሳችሁ የኔ እህቶች የኔ ስደተኞች የኔ ከርታታዎች። ጨርሻለሁ። አሜን አሜን አሜን። ምን ልናገር?

ልጆቼ የምወዳችሁ የማከብራችሁ የስደት እህቶቼ ነገ ጧት የደረሰ ብላችሁ የምትፈልጉኝ እህቶቼ እራሳችሁን በውስጥ የምትልኩልኝ ስላለ እራሳችሁን ተረጋጉ። ይች ቀን ትመጣለ ብዬ ድሮም ተናግሬ አለሁኝ። ማንም ማንም የሚያዝን የለም። ስምም ያው እንዲጠራ የማይፈልግም የሚፈልግም ስላለ በእነሱ ይሾ አታድርጉ። እንደሚመጣ ይሄ ቃል አለሁኝ ስለዚህ እኔ የምላችሁ አሁንም የምትታመሙ ሰው አላህትና ራሳችሁንና ራሳችሁን ሁኑ የታመማችሁ አላህ ያሽራችሁ አውቃለሁ አላህ ሱብሐነሁ ወተዓላ አንድ ሰው እንኳን ደውሎ የት ነሽ ያለሽ ሙላሽ የለሽም አውቃለሁ ራሳችሁን አዳምጣችሁን አትናቁኝ አትናቁኝ እኔ ዜድ ወታደር ዋለች ስላችሁ ትንቁኛላችሁ መሰለኝ አሁንም ኦብርሽን የምትልሆን ልጃለይ፣ ሰበብ እንዳታረጉ። አላህ ሱብሃኑ ተአላ ምረቱን ምራቱን እዝነቱን ይላክልሽ፣ የኔ ውድ እህት፣ የስደት እህቴ፣ ዛሬም ነገም ተጎንሽ ነኝ በሁሉ ነገር፣ የኔ እህት። ትሰሚኛለሽ፣ የምታዳምጪ ልጅ ስላለሽ ነው ይሄንን ምልሽ። ፈጣሪ ይርዳሽ፣ እህትሽ ልታስተላልፍልሽ ትችላለች። አላህ ሱብሃኑ ተአላ ይርዳሽ። ስለዚህ እንግዲህ ምንም ማድረግ አይቻልም። ፈጣሪ ያመጣውን ነገር ነው። እኔ ሁሉ ጊዜ እማ ይሄ አሁን የመጣውን ቪዲዮ አትው ክፈቱና ተውላቸው። ዩቲዩብ በቢዩ ነው የሚከፍለው፣ ቢውን እንዲ እንዲቆጥርላቸው ክፈቱና ተውት። እኛ አይቆጥርብን ብዬ ሁሉ ጊዜ እናገራለሁ። እኔ ከናንተ ተሽሽ አይደለም፣ እኔ ብሶተኛ ነኝ። ሁሉ ነገር የሚያቂያቀኛለ ግን ከእናንተ ተሽዬ ይሄንን ምነግራችሁ ይሄ ነገር እንዳይመጣ ነው። ማንም የሚደርስላችሁ የለም። ራሳችሁና ራሳችሁ ብቻና ብቻ ናችሁ። የስደት ውሮቻችን እኮ ይኸው እየሰማችሁ ነው። ስለዚህ ስነ ስርዓት ያዙና አሁን ምት በጠረቁ ልጆች አላችሁ አርፋችሁ ራሳችሁን። ብሩክ አይደርስልሽም አይሚያደርስልሽም። የስ አታየ ስደት እህትሽ እምትደርስልሽ አይደለም። እኔ በወሬ ነው በስልክ መዋራት ምንም አልደርስልሽም ስለዚህ ሽንት ቤት ገብታችሁ የምትወርቁ አላህ ይርሀምሽ ክርስቲያን ትሆኚ ፈጣሪ ምህረቱን ይማርሽ ሌላ ምንም ምልሽ የለም ይሄ ነው የሚባለው በስልክ ስለዚህ ስሙ ተጠራ አልተጠራ ምንም የሚጠቅማችሁ ነገር የለም እነሱ ያሉ ልጆች ናቸው ምንም በነሱ ሞተ በነሱ አልሞተ በነሱ ታመመ አልታመመ ተነሱም አልተነሱ የሚጠቅመው ነገር የለም ይሄንን እንድትይዙልኝ ፈልጋለሁ ስለዚህ ስለዚህ እባካችሁ እባካችሁ ስነ ስርዓታችሁን ያዙ። አት ስትፈልጉ ጥርቅም አድርጉት፣ ስትፈልጉ ደግሞ ድለት ማድረግ ትችላላችሁ። ድለት አድርጉ። እንደ ሀይሚና ብሩክኛ አግቡ ብሎናቸው ነው እንደሚያገቡት እንዴ። እኔ ለምሳሌ ልንገራችሁ፣ ባሌ እኔ አፈቅርሻለሁ እወድሻለሁ፣ የኔ ፍቅሬ የታባሽ ነው የምትሄጂው ብሎ እግሬን ታልቀነጠሰኝ ባሌ ነው እንደ ተከትዬ እየሄድኩኝ እኔ አታናግሩ በእናታችሁ የሚያፈቅረኝ ቀርቶ የሚወደኝ ጓደኛ ጓደኛዬ ማለት ነው። ማልፈልገው ሳክ ተርኩኝ እግሬውን ቆምጦ ነው የሚያስቀምጠኝ። እንዴ፣ እንዴ ፈለግሽ የሚባልበት መስበር ላይ የደረሰ ትዳር ላይ ትሄዳላችሁ፣ እንደናንተ ታያላችሁ። ስለዚህ ዝም ብላችሁ እኔ አታናግሩ። ከተናገርኩ በጣም መጥፎ ነገር እናገራለን። ራሳችሁን ሁኑ፣ ራሳችሁን አገናዝቡ። ቀልድ ነው ለፍቅር። ይሄ ስራ ነው እኮ እውነት የሚወዳት የሚያፈራ ሰው እፈለግሽበት እጅ ሊላት ይችላል ብላችሁ ታስባላችሁ? ይሄ ስራና ስራ ስራ ነው። በህይወቴ በህይወቴ በህይወቴ አይችም አላቅም። ህዥ እንደፈለሹኒ አንድ ፍቅረኛ በፍጹም አይለኝም። እኔ ከወንዶች ጋና ያደኩት እናት አባት የለኝም። ሁሉ ጊዜ ይሄ መመሪያ ነው። እናት አባት የለኝም። ግን በስነ ስርዓት ያደኩት ወታደር ቤት ኮርቼ ቅብርር ብዬ ያደኩበት፣ ማንም የሚነካኝ ሰው የለም። የምወደው የማፈቅረው በአገሬ ላይ አለ። ይሄው ወዲጆ ፈቅሬ አፍቅሬ ዛሬ ዛሬው ኑ ራሱ የኔ ውዳ ፈርሻለሁ ብሎ ነው የምኖረው። ታላ ታላላይ ጠርቅሜበት ወይ ብሎክ አደርገዋለሁ። ስለዚህ ያላ ይበቃኛል።

አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ሰላም ሰላም እህቶቼ ከላይም ከታችም ያላችሁ ሁሉም በአለም ዳርቻ ያላችሁ እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱላ ረብን አለሚን። ለስደት እህቶች ነው ይህንን መልእክት ማስተላልፈው። የእኔ ውድ እህቶች ጠንካራ እራሳችሁን ጠብቁ እጠብቁ። ሀይሚና ብሩኬ ስራ እየሰሩ ነው፣ ግን እኛ የመጣ ነው እናታችን እያለቀሰች፣ አባታችን እያለቀሰ ልጅ አለን። ልጆቻችን እያለቀሱ ማሚያ አትሂጂብኝ እያሉ ትተናቸው ነው አይደል የመጣነው። ያንን የመጣንበት መንስኤ ለስራ ነው አይደል? ሰርተን ልንለወጥ፣ ሰርተን ቤተሰብ ልንረዳ፣ ሰርተን ቤተሰብ ልንለውጥ ልንረዳ ነው የመጣነው እንጂ ዩቲዩብ ልናይ ወይንም ስልክም ኑሮን የሌለን ልጆች አለን ስልክም ሳናይ አረብ ሀገር ስንመጣ የተሰጠን ያየናለን አይደል? የቤተሰብ ናፍቆት፣ ቤተሰብ እየናፈቀን ጭክን ብለን ተቀምጠን የለ እንዴ? አሁንም ብሩኬና ሀይሚ ሰበብ አናርግ። የቱርክ ፊልም እኮ ስናይ ኖረናል አይደል? በዛሃራ እና በቻንዲራ ነው ስንኖረናል እንዴ? አንዶርንም እነሱን ወቅሰናል አልወቀስንም። ተወቃሽ አናርጋቸው። በነብሳችን ጊዜ፣ በነብሳችን ስልክ፣ በነብሳችን ወደን ፈቅደን እያየን እነሱ ጋር ሰበብ አናርግ። በቃ ራሳችንን እንሆን ወደ ራሳችን እንመለስ የመጣ ነው ለዓላማ ነው ያን ዓላማችንን ግደታ ማሳካት አለብን ልጅ ጥለን የመጣን አለ እናትና አባት ጥለን የመጣን አለ ለነዛ መኖር አለብን እኛ መጀመሪያ ለራሳችን ዋጋ እንስጥ የራሳችንን ዋጋ የት ነው የራሳችን ቦታ የት ነው እንዴት ነው ራሳችንን የት ነን ፀጉራችንን ካበጠረ አራት ቀን አምስት ቀን የሆነን ልጆች አለን ምግብ የሚያቆምን ልጆች አለን ባዶ እግር የሄድን ልጆች አለን። ይሄ ሁሉ ራሳችንን ስላልሆን ነው። በቃ እራሳችንን መቆጣጠር ስላልቻልን ነው። ግን እኛ ተጎድተን ቤተሰብም እየጎዳን ነው። ስልክ ገብቶባት ነው። ብቻ ባለፈው ላይ አይደል፣ እኔ ለምሳሌ የራሴን ታሪክ መነግራችሁ እኔ እነዚህ ህይወቶቻችን አሁን በሀይሚና በብሩክ ህይወት ላይ እዚህ ያህል ተጨንቀው የሚያለቅሱት እንኳን አይደለም በራሳችን ህይወት ያሳለፍነው ብናይ እኔ በህይወቴ ማለት ነው አስቤ አቅጄ ያለምኩት ውስጥ አይደለም ያለሁት። ፈጣሪ ስላልፈቀደው ማለት ነው ሲላ ነው ያለሁት ማለት ነው። እንደዚህ በራሳችን ህይወት እንኳን ነገሮች እንደሚገለባበጡ እያየን በሰው ህይወት ላይ የግድ ይሄ ካልሆነ ብለን አእምሮአችን የምናዘብ ልጆች፣ ትንሽ ቆም ብለን እናስብ፣ እባካችሁ። ተው፣ ግድ የላቸው። ሀይሚዬ፣ ቦንቅ ዲዋሉ እንኳን ደህና ቆየሽ። ዛህራ፣ በጣም ይቅርታ፣ አቋርጥ ታው ደናምሽ ምን ላይ ነበርኩ? እያወራሁ ነበርና ያው ችግር ላይ ስለሆነ በጣም ይቅርታ እና እህቶቼ የምላችሁ ነገር ራሳችን ሁ ወደ ራሳችሁ ተመለሱ፣ ራሳችንን እንሁን። ሀይሚና ብሩኬ አይደለም ገንዘብ የሚከፍሉን፣ ሀይሚና ብሩኬ አይደሉም የሚያስተዳድሩን፣ ሀይሚና ብሩኬ አይደሉም። እንዴ ሀይሚና ብሩኬን ቀርቶ ቤተሰቦቻችንን ጥለን ቁጭ ብለን የለን? አንደወልኩ ሁለት ወር ሶስት ወር እየተቀመጥን ነው። ይሄ ስራ እስከሚያልቅ ድረስ እንተዋቸው። በቃ ሌላ ሌላ ሌላ አለኝ ላይቭ ላይ ከፍተን ደግሞ እንዝናና እንጫወት። በቃ እና ወደ ራሳችሁ ተመለሱ። ያው ነው አሁን ሙዴን አንቺ ቀጥ የኔ ቆንጆ፣ የኔ አምባሳደር፣ የኔ ሄት አንቺ ቤቱ ጥቅልል አድርገሽ የቤቱ መሪ የኔ ውድ

እሺ፣ ወንድምሽ አንድ ምን እኔ ባልኩት አይሆንሽ። እዚህ ውጭ ያላችሁ ልጅ ማለት ነው። ገስት ስሩና ለነዚህ ልጆች እንደዚህ ለሚጨናነቁ ልጆች ገስት ስሩና በቃ መልዕክት በደንብ ምን ታየ እኔ ምን ታየ በነገራችን ላይ ሁሌ ሁሌ እናገራለሁ እኔ በነገሮች ላይ እያስገባው፣ እረፉ፣ ተው፣ ለምን እንደዚህ ትላላችሁ ምናምን ምናምን እያልኩ ነው ማውራው። ለምን መሰለሽ እኔ ከነሱ በልጬ አይደለም። እዚህ ጋር ቁጭ በይ፣ ገስት ላይ ማውራው ማለት ነው ግን አሁን እኔ እኔ አሁን እንደዚህ ድክም ብዬ ገስት ላይ ገብቼ ወይኔ ምናምን ብል ያቺኛዋንም እያስኩ ነው ገደል ምገባው። ተግባባን አይደለም ለሙንታየ። ግን የሆነ ነገር እንትን ስትይ ኦኬ እሷ ምን አይታ ነው ብላ ልትማርብኝ ይገባታል እንጂ ጭንቅላታቸው ምን አርገውታል? በሰለሽ ምንታይ። አንዳንዶቹ በቃ እልም አርገው ድፍን አርገውታል። የመስማትም የምንም የምንም ነገር የለባቸውም? ለምን እንዴ መጀመሪያ ማለት ነው ዓላማችንን ማወቅ አለብን። ለምንድን የመጣ ነው እዛ ጋ ለምንድነው? ምንትተን የመጣ ነው? ብዙ ነገሮችን እኮ እዛ ጋ ጥለን የመጣ የመጣ ነው። ተገባሽ ምንታይ በጣም ጥለን የመጣ ነው ነገሮቻችን። ልጄን ከውስጥ ይወጣቸዋል። ልጅን እንኳን ትቼን የመጣሁት እዚህ ድረስ ስመጣ ማለት ነው። ለምንድን ነው የመጣሁት? ለአንድ አላማ ምክንያቱም ከሰው በታች እንዳልሆን ነው። ግን አሁን እኮ ከሰው በታች እየሆንን ነው። አስተሳሰባችን ከሰው በታች ምን ሰራው ነገር ከሰው በታች ለምን። ሲቀጥል ደግሞ ልጆቹ ላይ ሰበብ አታድርጉ። ይሄ አላህ የቀደረው ነገር ነው። ቀኗ ሊሆን ይችላል። የወደቀችበት ነገር ቀኗ ሊሆን ይችላል። ለምን ሞተች እንዴት ሞተች አልንም። ነብሷን በገነት ያኑር። አሁንም ቢሆን ግን የመጣንበትን አላማ እንወቅ። እኔ እየሰራው ይሆን በቀደም ነው እንደሆነ ደስ የሚል ነገር ስለሆነ የሆነ ከንትኑን ሳይ እሱም እንደ ቀልድ እየሰራው ስለሆነ ነው ቁጭ ብዬ ያየሁት እንጂ ስራ ሳልጨርስ አላይም። ለምን ብትይ፣ ድንገት ስራ ሳልጨርስ እቺ ማዳም መታ ብታገኘኝ ከስራ ልታሰናብትህን ትችላለች። እነሱ እየሰሩ ነው፣ እኔ ግን ከስራ ልሰናበት ነው። አላማዬን ስቻለው ማለት ነው ለዛ፣ ለምን እንደዚህ ይሆናል? መጀመሪያ የመጣንበትን ወደኋላ ሄደን ቆም ብለን ምን እየሰራው ነው ብላችሁ እራሳችሁን ገምቱ። ምክንያቱም እነዚህ ልጆች ያወቃችኋቸው ከዚህ እዚህ ሀገር ላይ መታችሁ ዋይፋይ ባታገኙ ኖሮ መቶ ፐርሰንት አታዩዋቸውም፣ እንደልባችሁ አታዩዋቸውም። አታዩዋቸውም ዋይፋይ ስላለ ነው፣ በነፃ ስለሆነ ነው የምታዩዋቸው። በእናንተ በብራችሁ ገዝታችሁ ዋይፋዩን ብትጠቀሙ ኖሮ አታዩዋቸውም። ለምን እንደዚህ ይሆናል? ለምን የመጣንበትን አላማ እናስብ። ለምንድን ነው የመጣ ነው? እዛ ጋ ምን ጥለን የመጣ ነው እንዴ? እዛ ጋ እኮ የተቸገረች እናት ትኖራለች፣ የተቸገረ አባት ሊኖር ይችላል። ብዙ የተቸገሩ ሰዎች ሊኖሩ ይችላሉ። ያንን እያየን አላስችል ብሎን በሰው ሀገር ላይ መጠን የሰው ፊት ይገርፈናል፣ እሳት ይገርፈናል። ብዙ ነገሮች አሉ፣ ብዙ የማይፈቀዱልን ነገሮች አሉ። ምክንያቱም እዚህ ጋር ሰው ቤት ስትኖሪ እኮ እንደፈለግሽ ለአትበይም። እንደ ቤትሽ አይሆንም። ድህነት ይዞሽ እኮ ኢትዮጵያ ላይ በራሳችን ቤት እኮ የፈለግነውን አማርጠን ሰርተን እንበላለን። ግን ሰው ቤት ነው ያለ ነው፣ እነሱ የመረጡትን ነው እንጂ እኛ የመረጥነውን የምንበላበት ነገር የለም። አሁንም መቶ ፐርሰንት ነው የምናገረው። እንደዚህ እየሆንን እየኖርን እንዴ ለምን ቆምሽ ለምን ቁጫልሽ እየተባለን እየኖርን እኛ ማነን። መውደድ እኮ አትውደዱ አይደለም፣ ውደዷቸው ኦኬ ተከተሏቸው። ለነሱ እኮ የሚያገለግለው ወይ መውደቃችሁ፣ ወይ ማልቀሳችሁ፣ ወይ የሆነ ነገር መሆናችሁ አይደለም። የሚያገለግላቸው ላይክ እና ሰብስክራይብ ነው የሚያገለግላቸው፣ እና ሼር ነው የሚያገለግላቸው። ሌላ ምንም የሚያገለግላቸው ነገር የለም። እኛ እዚህ ጋር ወተን ስለለፈለፍንላቸው፣ ወይ ስላለቀስንላቸው፣ ወይ ስለተጎዳንላቸው ምንም የምንሆነው ነገር ምንም የሚመጣ ለውጥ የለም። ግን እኛ ራሳችንን እየጎዳን ነው። ለምን እንጎዳለን? መጀመሪያ ዓላማችንን እንዴ፣ እዛ ጋር ልጅ አስቀምጬ መጥቼ ልጄ እንደ እኔ እንድትኖርኮ ስላልፈለግኩ ነው። እዚህ ሀገር ላይ መጥቼ ለውጥ ላሳያት ነው የመጣሁት። ይሄን አላማይን ስቼ ወደ ሌላ መንገድ ላይ አልቀየስም። እኔ አልቀየስም። ለምንስ ትቀየሳላችሁ? እንደ እኛ እኮ እህቶቻችሁ ነን። ታው ረፉ በእንደዚህ መንገድ ሂዱ ስንልኮ መስማት አለባችሁ። እዚህ ጋ መተን አንድ ላይ የምናወራው ነገር አንድ ላይ እንትን የምንለውን ነገር እየተመካከልን ካልሆነ በስተቀር የሚስተካከል ነገር የለም። ለምን እዚህ ገስት ላይ ወጥቼ ካላወራው አንድ ቤት ውስጥ መቼስ ማንም አያዋራኝም። ብቻችንን ነው ምንዞረው፣ ብቻችንን ነው ምንሰራው፣ ብቻችንን ነው ብዙ ነገሮችን እያሰብን የምንኖረው እና ይሄን ነገር ብተውት ደስተኛ ነኝ። ለምን ተከተሏቸው አትከተሏቸው አይደለም፣ ውደዷቸው አትውደዷቸው አይደለም፣ ላይክ ሰብስክራይብ። ቪዲዮ ሳይታይ ማልቀስ ምን ማለት ነው? ያልገባኝ እኮ ይሄ ነው፣ ያልገባኝ ይሄ ነው ቪዲዮ ሳይታይ ማልቀስ ምን ማለት ነው? ምን ይስሩ? ምን ያውሩ? ከአንደበታቸው ምን ይውጣ ሳይታወቅ ለምን እንዴ? አንዳንድ ልጆች ቪዲዮን አየውም ቁጭ ያደርጉታል ወይ ቲክቶክ ላይ የሚለቀቀውን ያዩታል ወይ በሰው ባወራው ከአንደበቱ ይሰሙና እሪ በከንቱ ነው ጉዴ ነው እንትን፣ አንቺ የልብ በሽተኛ ሆነሽ ሆስፒታል ብትገቢ ብሩክም ሀይሚም መተው አያድንሽም፣ አይደለም እነሱ እኔም አላድንሽም። እግዚአብሔር ይማርሽ ከማለት በስተቀር ሌላ ማድረግልሽ ነገር የለም። ለዛ ይህን ነገር እያሰባችሁ ጭንቅላታችሁ ውስጥ እያስተካከላችሁ ሁላችሁ እንደዚህ የምትረበሹ ልጆች እረፉ። ምክንያቱም አሁን እናንተ እንዲህ በሆናችሁ ቁጥር እኮ የልጆቹም ስም እየጠፋ ነው የሚሄደው። አሁን በዚች ሞተች በተባለች ወይ በእነ ብሩክ ምክንያት እኮ ሞተች ብሎ የሚያወራም እኮ የሚዘባርቅ ሰው ሊኖር ይችላል። እግዚአብሔር በፈቀደውና በወደደው ሰዓት ነው የሚወስድሽ። ሌላ ምንም አይደለም። ሲፈቅድና አንቺ ቀንሽ ነው ብሎ በረዘ ቀልሽ ቀን ነው የሚወስድሽ። ብሩክና አይሚን እንደዚህ በአረጉ ቀና አይደለም እሱ ረዝቆላታል ዝቆላታል በእንደዚህ ያለ ነገር ትጠፊያለሽ ብሏል ሆነ የነሱም እኮ ስም ትክክል አይሆንም። እኛ ወዳጆቻቸው እየገደልናቸው ነው ማለት ነው ብለዋል እኮ እነሱም። እሱ አሁን አይሚ የባለፈው መታ ያናገረችው ቀን ራሱ ብላለች እኮ እህቶቻችሁ ነው የሚደርሱላችሁ እኛ እንደርስላችሁም ራሳችሁን ጠብቁ ብላለች። እሺ ከዚህ በላይ ምን አይነት መልእክት፣ ምን አይነት መልእክት ታስተላልፈ